ከዛሬ ነገ ይቀንሳል ተብሎ ሲጠበቅ የነበረው ጥቁር ገበያ በተቃራኒው ብሶበት ተገኝቷል። በጣም ጨምሯል። ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 29 ወይም ማርች 7 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየትዎን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ ወደ መረጃዎቹ ከማለፋችን በፊት ቻናላችን ወይም ሀበሻ ቢዝ የተሰኘው ቻናላችን በየዕለቱ የምንዛሬ መረጃዎችና ተጨማሪ መረጃዎችን የምንለቅበት ቻናላችን ሀያ ሺህ ሰብስክራይብ ደርሷል። ሀያ ሺህ ቤተሰብ አፍርተናል። በጣም በጣም ደስ ብሎናል። ከልብ የመነጨ ምስጋናችንን ለውድና የተከበራችሁ ቤተሰቦቻችን ማቅረብ እንፈልጋለን። አንድ ዓመት ከስድስት ወር አካባቢ ሆኖናል ከጀመረን በዚህ ውስጥ ይህና ያለውጥ ማሳየታችን በጣም ደስ የሚለው ከሰብስክራይበሩ በላይም ደግሞ ሀያ ሺ ቤተሰብ አለን። ይህ ለኛ ትልቅ ነገር ነው። ከልብ እናመሰግናለን። በቻለው መጠን ይህንን አማና ተቀብለን ለተመልካቾቻችን የተሻለና ጥራት ያለውን ቪዲዮ ከጊዜ ወደ ጊዜ እያሻሻልን ለመምጣት እንሞክራለን። በቻለው መጠን የዕለቱን የምንዛሬ መረጃ በሰዓቱ ማቅረብ እንሞክራለን። እንዲሁም በተጨማሪ ተጨማሪ ጠቃሚ መረጃዎችን ይዘን ለመምጣት እንሞክራለን። ቤተሰቦቻችንን ከልብ እናመሰግናለን። እንዲሁም ሰብስክራይብ ላላረጋችሁ ሀያ ሺህ ቤተሰብ ያለው ቻናለው ተቀላቀሉት። 21፣ 22፣ 23 ሺህ እያለን እንጨምር፣ ቤተሰባችን እናሳድግ። ወደ ዕለቱ መረጃ በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ55 ሳንቲም እየተመለዘረ ነው። የጥቁር ገበያ መጨመሩን እንደቀጠለ ነው። በባንኮችም ጭማሪ ባይኖረውም እርስ በእርስ ፉክክሩ ግን እየተባባሰ መምጣቱን ማስተዋል ችለናል። ዶላር እንደሚታወሰው የዛሬ ሳምንት አካባቢ የአስር ብር ቅናሽ ባንኮች ተከስቷል። ይህም ሲያደረግ ብሔራዊ ባንክ መግለጫ ወጥቶ ነበር። በዚህም መግለጫው ዶላርን ለመቆጣጠር ወይም ምንዛሬን ለመቆጣጠር እንሞክራለን የመቀነስ አዝማሚ ያሳያል የባንኮችን ቀንሰናል የሚል አይነት መልእክት የነበረው መግለጫ ነበር። ግን የጥቁር ገበያ መጨመሩን ቀጥሏል። ወደፊት ምን እንደሚከሰት አብረና እናያለን። የባንኮች የፉክክሩ እንደቀጠለ ነው። አሁን ላይ ጎህ ባንኮች በአንደኛ ደረጃ በ131 ብር ከ03 ሳንቲም እየመነዘረ ይገኛል። እየገዛ ማለት ነው። በሰል በ133 ብር ከ65 ሳንቲም ደግሞ እየሸጠ ነው። ቀጣዩን ደግሞ ንብ ባንክ በተመሳሳይ ንብ ባንክ በ130 ብር ከ34 ሳንቲም ገዝቶ 132 ብር ከ94 ሳንቲም እየገዛ ነው። ሂጅራ ባንክ፣ ብርሃን ባንክ፣ አህዱ ባንክ እያለ ይቀጥላል። በተቀራራቢ ዋጋ እየመነዘረ ነው። የሳንቲም ልዩነቶች ይታይባቸዋል። ንግድ ባንክ ደግሞ 124 ብር ገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮስ በጥቁር ገበያ 173 ብር ከ94 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ሲሆን 142 ብር ከ83 ሳንቲም ገዝቶ 145 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 185 ብር ከ71 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ወጋገን ባንክ ሲሆን 151 ብር ከ25 ሳንቲም ገዝቶ 154 ብር ከ24 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 111 ብር ከ69 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 91 ብር ከ40 ሳንቲም ገዝቶ 92 ብር ከ23 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል።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 እየተመነዘረ ነው። የቻይና ዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 204 ብር ከ14 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 169 ብር ከ95 ሳንቲም ገዝቶ 173 ብር ከ35 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የክዌስ ዲናር በጥቁር ገበያ 515 ብር ከ10 ሳንቲም እየተመነዘረ ነው። አንድ የዩናይትድ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 እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 34 ብር ከ74 ሳንቲም ገዝቶ 35 ብር ከ43 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተሸጠ ይገኛል። አንድ የኦማን ሪያል በጥቁር ገበያ 411 ብር ከ49 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲነር በጥቁር ገበያ 223 ብር 59 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ አራት ብር ከ20 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከ16 ሳንቲም እየተመነዘረ ነው። አንድ የግብፅ ፋውንድ በጥቁር ገበያ 3 ብር ከ10 ሳንቲም እየተመነዘረ ነው። የዛሬው የምንዛሬ ጥቁር ገበያ መረጃዎቻችን ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ እያልን የዛሬ ቪዲዮችን ይህን ይመስላል። እንደተመለከትነው የጥቁር ገበያ የመጨመር አዝማሚያውን አሳይተዋል። ከዚህ በኋላ ምን ይፈጠራል በጋራ እንከታተላለን። ሰብስክራይብ ላይክና ሼር ሀያ ሺህ ስለገባን ከልብ የመነጨ ምስጋናችንን በድጋሚ እያቀረብን ውድና የተከበራችሁ ቤተሰቦቻችን እንቀጥላለን። በዚያ በቃን የዛሬ መረጃችን። መልካም ጊዜ መልካም ቀን።